ክቡራን ተመልካቾቻችን አሁን ደግሞ በተለያዩ ማህበራዊ ትስስር ገጾች ቀልብን የሳቡ ጉዳዮች እንደምን ያሉ ናቸው የሚለውን ባልደረባችን ሰለሞን ከበደ የሚያስቃኘኑ ይሆናል። ሰለሞን በድጋሚ ጤና ይስጥልኝ ብያለሁኝ። ምን ምን ጉዳዮች ይኖሩናል? መልካም፣ አስቀድመን ያስተዋወቅናቸውን ጉዳዮች ጨምሮ የተለያዩ መረጃዎች በማህበራዊ ትስስር ገጾች ላይ በስፋት ሲጋሩ ነበር። የመጀመሪያው የኢትዮጵያም ጭምር የምትሳተፍበት ኮፕ 30 አንዱ ነው። የኮፕ 30 እንግዲህ በብራዚሏ ቤሌም ከተማ ይከናውናል። የብራዚሏ ቤሌም ከተማ በአማዞን ጫፍ ላይ ነው የምትገኘው። ወደ አማዞን የዓለማችን ሰፊው ጫካ ሰፊው የዚህ ሰፊ ጫካ የሚገኝበት ስነ ምህዳር በሱ መግቢያ ላይ የምትገኝ ከተማ ነች እና ስትራቴጂክ የሆነ አመራረጥም ይመስላል። ከተማዋ ባዮዳይቨርሲቲ ወይም ደግሞ ስነ ምህዳርን ለመጠበቅ ኮፕ 30 ትልቅ ሚና አለው ተብሎ ይታሰባል። ኮፕ በተለያዩ ከተማዎች ሲደረግ የነበረ እና ዓለም የአየር ንብረት ለውጥን በምን አይነት መልኩ ልትከላከል ይገባል የሚለው ውይይት የሚደረግበት መድረክ እንደመሆኑ አምና አዘርባጃን ባኩ ላይ ተደርጓል። ዘንድሮ ደግሞ በብራዚል ቤሌም በትናንትናው እለት መደረጉን ጀምረዋል። በትናንትናው እለት የሚኒስቴሮች ስብሰባ ተደርጓል። ነገር ግን ምን ምን ዋና ዋና አጀንዳዎች ይነሳሉ የሚለውን እንመልከት። በተለይ ከዚህ ከክላይሜት ቼንጅ ወይም ደግሞ ከአየር ንብረት ለውጥ ጋር ተያይዞ ሲነሳ በዋናነት የሚጠቀሰው ጉዳይ ተጽዕኖ የሚደርስባቸው ሀገራት ተጽዕኖውን ከሚፈጥሩት ሀገራት በላይ ተጽዕኖ የሚደርስባቸው ሀገራት ተገቢውን ካሳ እያገኙ ነው ወይ የሚለው ጉዳይ ዋነኛው የሚጠቀስ ነው እና ይህን ተከትሎ ባለፈው ዓመት ከ300 ቢሊዮን ዶላር እስከ 1.3 ትሪሊዮን ዶላር የሚደርስ ካሳ እስከ 2035 ለነዚህ ተጎጂ ለሆኑ ሀገራት በተለያዩ መንገዶች እንዲውል ታስቦ ነበር። ይህን ተከትሎም ከባኩ ወደ ቤሌም በሚደረገው ልውውጥ ውስጥ ወይም ደግሞ የትራንስፈር ሲያደርግ ይሄ ጉባኤ በዚህ መሀል ብራዚልና አዘርባይጃን ይህንን ሮድማፕ እንዲሰሩ ወይም ደግሞ ስርዓት ስርዓቱን እንዲያስተካክሉ ትልቅ አደራ ተጥሎባቸው ነበር። ይሄ ጉዳይ የሚጠበቅ ነው። እንደ ኢትዮጵያ ያሉ ሀገራት በአፍሪካ በተለያዩ የሚገኙ ዓለም ሀገራት የሚገኙ ለዚህ ለአየር ንብረት ለውጡ አስተዋጽኦ የማያደርጉ ብክለትን በብዛት የማያመጡ ነገር ግን ደግሞ ከጉዳቱ ተቋዳሽ የሚሆኑ ሀገራት አሉና እነዚህን ሀገራት ታሳቢ ያደረገ ይሆናል ተብሎ ይታሰባል። ይሄ በስፋት እንደሚነሳ ይጠበቃል። ከዚህ ውጭ ደግሞ እንደ አሜሪካ ያሉ ሀገራት በተለይ ፕሬዚዳንት ዶናልድ ትራምፕ ከመጡ በኋላ በኮፕ 21 በፓሪስ በተደረገው ጊዜ የተፈረመ ፊርማ አለ ፓሪስ አግሪመንት የሚባል በዚህ ላይ እንግዲህ የተለያዩ አለም ሀገራት በዋናነት ፊርማቸውን አኑሮ የነበረው የአየር ንብረት ለውጥን በጋራ ለመከላከል እነዚህ ከፍተኛ የዚህ የአየር ንብረት ለውጥ ላይ ተጽዕኖ የሚያሳድሩ ሀገራት ደግሞ ተገቢውን ካሳ እንዲከፍሉና አለማችን የተሻለች እንድትሆን የሙቀት መጠንም ከ1.5 ዲግሪ ሴንቲግሬድ እስከ ሁለት ባለው ውስጥ ብቻ ተወስኖ እንዲቆይ ታስቦ ነበረ። ነገር ግን ዶናልድ ትራምፕ ይሄ አይመለከተንም ብለዋል። በቅርቡ ይሄ እያስወቀሳቸው ይገኛል። ሌሊቱን ቢቢሲ ዞት በወጣው መረጃ የቺሊን የብራዚልን መሪዎች ጨምሮ ብዙዎች እየወቀሷቸው ይገኛሉ። ከዚህ ጉባኤ ጋር ግን በዚህ ጉባኤ ላይ እንዳልከው አንተ በዚህ ውስጥ የማይሳተፉ ግን ተጎጂ የሆኑ ሀገራት ላይ የካሳ ጉዳይ በየአመቱ በሚደረገው ጉባኤ ላይ ይነሳል። ግን ተግባራዊነቱ ላይ ሁልጊዜ ጥያቄ ይነሳበታል። ተግባራዊ ሲደረግ አይገኝም። ሀገራት የአየር ንብረት ለውጥ የሚያመጡ ጉዳዮችን የመቀነስ ስራ ሲሰሩ አይስተዋልም እና ይሄም በተደጋጋሚ ሲነሳ የነበር ጉዳይ ነው። ዘንድሮ ደግሞ ምን አይነት ለውጥ ይዞ ይመጣል የሚለውን እንጠብቃለን። ከአንድ ነጥብ አምስት ዲግሪ ሴልሺየስ በላይ እንዳይሆን ሁሉም ሀገራት ርብርብና ጥያቄን ያቀርባሉ። ከፍተኛ የሆነ ሙቀት አማቂ ጋዝን ከሚለቁ አህጉራት መካከል ደግሞ አሜሪካ ተጠቃሽ ነች እና ከዚህ ቀደምም በነበረው ትራምፕ ከባይደን በፊት በነበሩበት የምርጫ ዘመን ላይ ብዙ እንደዚህ ዓለም አቀፍ ስምምነቶች ያሉባቸውን ጉዳዮች አይመለከተንም ብለው የተዋቸው ጉዳዮችን እናስታውሳለን። ከዓለም ጤና ድርጅት ይደረግ የነበረ ድጋፍን የወጡበት እንዲሁም በአየር ንብረት ለውጥ ላይ ይደረግ የነበረ ጠየቅ የነበረ የካሳ ጉዳይንም እንዲሁ አሻፈረኝ ያሉበትን ሁኔታ እናስታውሳለን። አሁንም ተመልሶ ምንም እንኳን ልዕለ ኃያል ሀገር ብትሆንም የምታደርሰውን ጫና ደግሞ የተለያዩ ጉባኤው ተሳታፊዎች የሚያወግዙት መሆኑ ይጠበቃል። በትክክል ቀደም ብሎ በዜናችን ላይም እንዳየነውኮ ብሩክ አንተ ስት ገልጸው የነበረው በ2025 ከፍተኛ የሆነ ሙቀት የተመዘገበበት ነውና አያገባኝም ብልህ የምትተው ነገር አይደለም። ከፍተኛ የሙቀት መጠን እየጨመረ ያለበት ከመሆን ጋር የገፈቱ ቀማሽ ነው። አሜሪካም ማን፣ እስያም ማን፣ አፍሪካም ማን፣ ሁሉም ገፈቱ ቀማሽ ነው። ድርሻ ያለውም ድርሻ የሌለውም ያው ተፈጥሮ ጉዳይ ነውና ሁሉም እንዳልከው ገፈቱን ይቀምሳል። በትክክል ምናልባት የዚህ የባኩ ቤሌም ፍኖተ ካርታ ይህንን የካሳ ጉዳይ በትክክል ተደራሽ ያደርጋል ተብሎ ይታሰባል። ከዛ ባለፈ ግን የዓለማችን ጉዳይ አሁን አስቀድመን እንዳነሳ ነው ሁሉንም የሚመለከት ነው፣ እና ዓለማችንን ለመጠበቅ ከሚመጡ የተለያዩ የተፈጥሮ አደጋዎች ለመከላከል ምን ማድረግ አለብን የሚለውም በስፋት እንደሚመከርበት ይጠበቃል። ምናልባት የዘንድሮ ደግሞ ወደ ተግባር የተሻገሩ ነገሮችን እንደምንመለከትም ተስፋ ይደረጋል። ከዛ ባለፈ ግን እንደ ኢትዮጵያ ያሉ ሀገራት ደግሞ በአረንጓዴ አሻራ ላለፉት ዓመታት በተከታታይነት ለውጥ በሚታይበት መልኩ እያደረጉት የሚገኘውን የተፈጥሮ ጥበቃ ተግባርም የሚያሳዩበት ይሆናል። ከዚህ በፊት በነበሩት ዱባይ ላይ በነበረው ደግሞ አዘርባጃን ባኩ ላይ በነበረውም የዚህ የኮፕ ስብሰባና ጉባኤ ላይ ኢትዮጵያ የራሷን መካና አውደ ርኢ በማዘጋጀት ጭምር ልምዷን ስታካፍል እንደነበረ ይታወሳል ና አሁንም እንደዚ አይነት ተግባራት ተጠናክሮ ይቀጥላሉ ተብሎ ይታሰባል። ብዙ ነገሮች የሚጠበቁበት ነው። ነገር ግን ከመጠበቅም አልፎ ዘንድሮ ተግባር ላይ የሚሉ ነገሮች ይመጡበታል ተብሎ ይታሰባል። ያው ኢትዮጵያም ሰላሳ ሁለተኛውን የኮፕ ሰሚት እንግዲህ ለማዘጋጀት ጥያቄዎቿን እያቀረበች እንደሆነ ይታወቃል። በዚህም ጉባኤ ላይ ታነሳዋለች ተብሎ እንግዲህ ከሚጠበቁት ነገሮች ነው። ጉባኤዎች እንግዲህ አዲስ አበባ ማስተናገድ አሁን በርካታ ጉባኤዎች ሲስተናገዱ እንመለከታለን፣ እና ኮፕንም የማዘጋጀት አቅሟን እያጠናከረች ትገኛለች ኢትዮጵያ። ምናልባት ይህንንም እድል ልናገኝ እንችላለን። ወደ ቀጣዩ መረጃ እንሻገር። ወንዝ ብክለት ጋር በተያያዘ በአዲስ አበባ በርካታ ችግሮች ሲስተዋሉ እንደነበር ይታወሳል። ላለፉት ዓመታት ነዋሪውም ሲያማርርበት የቆየ ጉዳይ ነው። ከዚህ ጋር ተያይዞ ከሰሞኑ አለርት ሆስፒታል በካይ ኬሚካል ወደ ወንዝ በመልቀቁ ምክንያት አንድ ሚሊዮን ብር ቅጣት ተላልፎበታል። ይህም እንግዲህ በትናንትናው እለት በአዲስ አበባ ከተማ አስተዳደር የተለያዩ የሶሻል ሚዲያዎች ላይ ሲተላለፍ ተመልክቻለሁኝ። ይሄ ጉዳይ በዋናነት ከቅጣቱ ባሻገር በካ የሆኑ ኬሚካሎች ወደ ወንዝ ሲለቀቁ በሕብረተሰቡ ላይ የሚያደርሱት ተጽዕኖ ቀላል አይደለም። ስነ ምህዳሩም ላይ እንደዛው። በትክክል ሰዎች እንግዲህ በአካባቢ ያሉ እጽዋት ይጎዳሉ። እንስሳት በአጋጣሚ ወደዛ አካባቢ ሄዱ ይጎዳሉ። ሰዎች ከማሽተት ጀምሮ በዚህ በእነዚህ ኬሚካሎች ጉዳት ይደርስባቸዋል እና እንግዲህ በተደጋጋሚ ማስጠንቀቂያ ሲሰጥ ቆይቷል። አሁን ላይ ደግሞ ወንዞችን ከብክለት ነጻ ለማድረግ በስፋት እየተሰራ ነው የሚገኘው። ወንዝ ዳር ልማቶች በተለያዩ አካባቢዎች እንመለከታለን እና እንደ ድሮ በወንዝ ዳር ስናልፍ በጣም የሚሰነፍት ሽታን እየተመለከትን አይደለም። አሁን ላይ የጸዱ ወንዞችን ማየት ጀምረናል። ነገር ግን ደግሞ በተለይ እንደ ሆስፒታል ካሉ እንደ ፋብሪካዎች ካሉ የሚወጡ ኬሚካሎች ወደ ወንዝ ከተደባለቁ የሚያመጡት ተጽዕኖ ከፍተኛ ነው። የሚያመጡት አደጋ ይሄ ነው የሚባል አይደለም እና አንድ ሚሊዮን ብር ያክል ተቀጥቷል አለርት ሆስፒታል። ይሄ እንግዲህ ለሌሎችም ማስተማሪያ ይሆናል። ምን አይነት ካምፓኒዎች ናቸው፣ ምን አይነት ድርጅት ነው የሚለው ከግምት ውስጥ አይገባም። ጉዳት የሚያደርስ ከሆነ ሁሉም ተጠያቂ መሆን አለበት አደል? ለምሳሌ ያለ ሆስፒታል የመንግስት ነው አደል? አዎ። በእንደዚህ አይነት ጤናን መጠበቅ በሚገባቸው ተቋማት ላይ ደግሞ እንደዚህ አይነት ነገሮች የሚጠበቁ አይደሉም። ሲሆን መከላከሉ ላይ አብሮ በጋራ መስራት ነው የሚሆነው። እነሱ የሚለቁት ፍሳሽ እዚያው አቅራቢ ያሉ ሰዎችን ጤና ከጎዳን፣ ለዛ ሰዎች ተመልሰው ወደዚያው ሆስፒታል እንዲያመሩ ሊገደዱ ይችላሉ። ሁሉም ባለ ድርሻ አካል የድርሻውን መወጣት አለበት። ለምሳሌ እንደዚህ አይነት ነገሮች አንዳንድ

ሆስፒታል ውስጥ የሚሰሩትም ሰዎች ኃላፊነታቸውን ባለመወጣታቸው የመጣ ሊሆን ይችላል። ስለዚህ ሁሉም ትኩረት ሊያደርግ ሁሉም ትኩረት እንዲያደርግ የሚያደርግ ይሆናል ተብሏል። በዚሁ በኮልፌ ቀራኒዮ ክፍለ ከተማ ውስጥ ደግሞ ወደ ስድስት የሚጠጉ ላቢያጆች ወይም የመኪና ማጠቢያ ስፍራዎችም ፍሳሻቸውን ወደ ወንዝ በቀጥታ በመልቀቃቸው ምክንያት እነሱም መቶ መቶ ሺ ብር መቀጣታቸው ተሰምቷል። ቅጣቱ ከዚህ በፊት ከነበረው ከፍ ያለና የሚያስተምር ይመስለኛል። በዚህ ይህንን ቅጣትን በመፍራት አንደኛ ከዚህ አይነት የብክለት ነገር ይቆጠባሉ። ሁለተኛ ደግሞ የሚያደርሰውን ተጽዕኖ ታሳቢ በማድረግም ልንቆጠብ ይገባል ማለት ነው። ወንዞቻችን ጽዱ ከሆኑ በአንዳንድ ትልቅ የዓለማችን ከተሞች ላይ እንመለከታለን አይደል? በከተማ መሀል በሚያልፉ ወንዞች ላይ ሰዎች በጀልባ ሲዝናኑ፣ ዳራቸው ላይ ሆነው ቁጭ ብለው ሲወያዩ፣ ሲያወሩ እንደ ፓርክም ጭምር በወንዞች ዳርቻ ነው የሚሰራው ብዙ ጊዜና አዲስ አበባም ይህንን ለማድረግ እየሰራች ነው። ይህን ለማድረግ ደግሞ የሁላችንም ኃላፊነት አለ። ከብክለት ልንታቀብ ይገባል ማለት ነው። ሩሲያ ከ14 ዓመት በታች ለሆኑ አዳጊዎች ብቻ የሚያገለግሉ ሲም ካርዶችን በትናንትናው ዕለት ይፋ አድርጋለች። ይህን ተከትሎም በርካታ መገናኛ ብዙሃን በማህበራዊ ትስስር ገጾች በዋና ዋና የሚዲያ መውጫዎችም ጭምር ይዟቸው ከወጡ መረጃዎች መካከል አንዱ ነበረ። እነዚህ ሲም ካርዶች ወላጆች በየትኛውም ቦታ ልጆቻቸው ቢሆኑ ሎኬሽናቸውም ደግሞ ወይም ደግሞ ያሉበትን ትክክለኛ ቦታ መከታተል ይችላሉ ተብሏል። ከዛም ባለፈ ደግሞ ልጆቹ በዚህ በሶሻል ሚዲያ እንደዚሁም ደግሞ በተለያዩ ዌብሳይቶች ላይ አክሰስ የሚያደርጓቸው ወይም የሚጠቀሟቸውን ነገሮች ይገድባል ተብሏል። አሁን ላይ እንግዲህ የተለያዩ የዓለማችን ነገሮች ታጭቀው የሚገኙት እነዚህ የማህበራዊ ሚዲያዎች ላይ ነው። እና በለጋ ዕድሜያቸው ገና ልጆች ለእንደዚህ አይነት ጉዳይ ተዳርገው ሲመለከቱ በርካታ ነገሮችን ሲያዩ የስነ ልቦና ጫና ይደርስባቸዋል። ለአጓጉል ለምሳሌ ለሱሶች ሊጋለጡ ይችላሉ። ማየት የሌለባቸውን ነገሮችም ሊመለከቱ ይችላሉ ና ይህ እንግዲህ ሰዎችንም በቁጥጥራቸው ስር ለማድረግ ከቸገራቸው ጉዳዮች አንዱ ይመስለኛል። አዎ፣ በተለይ በርካታ ወላጆች ልጆቻቸው ቤት ውስጥ ካሉ ምናልባት እንዳያስቸግሯቸው ስልክ የመስጠት አዝማሚያዎች ይስተዋላሉ። ከዚያ በስልኩ ምንድ ነው ያየ ያለው የሚል መልሶ አላስፈላጊ ንግግሮች ይኖራሉ። ከዛም ባለፈ ግን ከልጆቹ እድሜ፣ ባህል ወይም ደግሞ እምነት ጋር የማይተሳሰሩ ወይም አብረው ሊሄዱ የማይችሉ ጉዳዮችን የማየት እድል ይኖራል እና በተለይ እንደዚህ አይነት ጉዳዮችን በመከላከል ረገድ የተመጠኑ ወይም በእነሱ እድሜ ደረጃ ያሉ ጉዳዮችን ብቻ ለማየት የሚያስችል እንደዚህ አይነት ቴክኖሎጂ መገኘቱ የሚበል የሚያሰኝ ነው። በትክክል አሁን ላይ አንዳንድ ሀገራት ምን ይላሉ? ለምሳሌ ከ15 አመት በታች ለሆኑ ታዳጊዎች እነዚህ እነዚህን ዌብሳይቶች ወይም ደግሞ እነዚህ እነዚህን ሶሻል ሚዲያዎች እንዳይጠቀሙ ይላሉ። ግን ብዙ ጊዜ ተግባራዊ ሲሆን ወይም ደግሞ ኢፌክቲቭ ሆኖ በትክክል ሳይጠቀሙት ሲቀሩ አንመለከትም። ይሄ ሲም ካርድ ግን በቃ ይዘጋል። እንደዚህ አይነት ዌብሳይቶች አክሰስ ማድረግ አይችሉም፣ መጠቀም አይችሉም። ስለዚህ በትክክልም መቆጣጠር ያስችላል። ከዛ ባለፈ ደግሞ ልጆቻችን የት ናቸው የሚለውም በትክክል ለወላጆች ፎይታ የሚሰጥ ይመስለኛል። አይደል ልጅ የት ነው የሚለውን ማወቅ መቻል። እንግዲህ አሁን ላይ ከትንንሽ አመታቸው ጀምሮ ልጆች ከሶሻል ሚዲያ ከተለያዩ ነገሮች ጋር ቅርበታቸው በጣም ቅርብ ሆኖ ነው የሚገኙትና እንደውም አንዳንድ ጊዜ ከዲጂታሉ ዓለም ጋር ተያይዞ የሚመጣ ኦቲዝምም እየተመለከትን እንገኛለን። ልጆችን ከስልክ ጋር ወይ ከተለያዩ ዲጂታል ዲቫይሶች ጋር ያላቸውን ግንኙነት መመጠን ወይም መገደብ ያስፈልጋል። ከዛ ባለፈ ግን ከፍ እያሉ ሲመጡና የራሳቸውን ስልክ መያዝ በሚጀምሩበት ጊዜ ደግሞ እንዲህ ያሉ ሲም ካርዶች መኖራቸው እንግዲህ ቁጥጥሩን የተሻለ ያደርገዋል። እነሱም ደግሞ ማወቅ ያለባቸውን ነገር ማወቅ ባለባቸው እድሜ እንዲያውቁ ያስችላል ተብሎ ይገመታል። ከዛ ባለፈ ግን አሁን ላይ ዲጂታል ዓለም ለልጆች ለመማሪያ፣ ራሳቸውን ለማሳደጊያ፣ የተለያዩ ክህሎታቸውን ከፍ ለማድረጊያ ሰፊ ምህዳርን የፈጠረ በመሆኑ ያም ደግሞ ይጠቅማቸዋል ማለት ነው። እንደ ይህን ስልክ አልተዋለኝ፣ እንደው ምን ይሻለኛል ሲሉ ለነበሩ ወላጆች ትልቅ ፎይታ የሚሰጥ ነው። ከሩሲያ ባሻገር ወደ ሌሎች እንደኛም ባሉ ሀገራትና ህጉራት ጭምር ቢስፋፋ ደግሞ የበለጠ ጫናው ከፍ ያለም ከመሆኑ አኳያ ጥሩ ተሞክሮ ነው ብለን እናየዋል። በትክክል ይህንኑ ነው ሚዲያዎችን በስፋት ሲተነትኑት የነበረው ማለት ነው። ከዚህ ጉዳይ ጋር ተያይዞ ዊኪፒዲያ ብዙዎቻችን የምናውቀው መረጃን የምናገኝበት ዌብሳይት ነው። ነገር ግን ከሰሞኑ የኤሎን መስክ ኩባንያ ግሮክፒዲያ የተሰኘ ዊኪፒዲያን ይተካል የተባለ አዲስ ዌብሳይት ይዞ ብቅ ብሏል። ይሄኛው ከዊኪፒዲያ ላይ የት ያደርጓል የተባለው ዊኪፒዲያ ላይ እኔም ብሩክም ሰናይትም ከፈለግን እንደ አንድ ኤዲተር አንዳንድ ሀሳቦችን አንዳንድ አርቲክሎችን ኤዲት ማድረግ ወይም ደግሞ ማረም እንችላለን። ሀሳብ መጨመር እንችላለን። ያ ደግሞ አንዳንድ ጊዜ ለወገንተኝነት ያጋልጠዋል ይባላል። ለምሳሌ አንድ ሀገር ጋር ተያይዞ አንድ መረጃ ቢወጣ የዛ ሀገር ተጻራሪ የሆኑ ሰዎች ደግሞ እዛ ውስጥ ይገቡና የማይሆኑ ታሪኮችን የማይሆኑ ሀሳቦችን ይጨምራሉ። ይሄ የዊኪፒዲያ ክፍተት ተብሎ ይነሳል። በእርግጥ በተወሰነ ጊዜ ይታረማል አይደል፣ እርማት ያደርጉበታል። ግን ያ ክፍተት ለሰዎች የተለያዩ ሀሳቦችን እንዲጨምሩበት፣ አልባሊ ሀሳቦችንም ጭምር እንዲያስገቡበት እድል ይሰጣል ይባላል። ይሄ ግሮክፒዲያ ለየት የሚያደርገው ምንድን ነው? ሁሉንም ነገር ኤአይ ነው የሚያስቀምጠው ተብሏል። ኤአይ ሀሳቦችን ይጨምራል፣ ኤአይ ሀሳቦችን ይቀንሳል ተብሏል። ይሄ እንግዲህ ምን ያክል በሰው ሰራሽ አስተውሎት ወይም ኤአይ ላይ እንግዲህ አስተማማኝነቱ ጥያቄ ውስጥ የሚገባ ቢሆንም ከሰው ንክክ የጸዳ ነው ብሏል ኤሎን መስክ። ዊኪፒዲያ እንደውም ተራማጅ ያልሆነ ባለበት እየረገጠ የሚገኝ ነው። አሁን ጊዜው ሰው ሰራሽ አስተውሎት በስፋት እየሰራ የሚገኝበት በመሆኑ በግሮክ ፒዲያ መተካት አለበት የሚል ሀሳብ አጋርቷል። የዘርፉ ባለሙያዎች ግን ግሮክ ፒዲያም በተለይ ኤአይ ትልልቅ ስህተቶችን ሲሳሳት እንመለከታለን። አንዳንድ ቀላል ጥያቄዎችን ጠይቀ ነውም ጭምር በትክክል የማይመልስበት ጊዜ አለ እና ያን ተከትሎ ተመሳሳይ ስህተቶች በዚህ በግሮክ ፒዲያም እንዳንመለከት የሚባል ሀሳቦች እየተነሱ ነው የሚገኙት። ነገር ግን ይህን ማሳብ በርካቶች በሶሻል ሚዲያቸው ሲያጋሩት ነበረ የያስኳቸው ጉዳዮችን ይመስላሉ። ሰለሞን፣ ለመረጃዎች እጅግ አድርገን እናመሰግናለን። ጥሩ ቀን ይሁንልን።